በተለይ ብዙ ቦታ ቦርድ ሜምበር ነሽ እና አልቀበልም ብለሽ እንደነበር ግል ማምነኝ። ማለት እንደ ፋሽን እየመጣ ነው። ሜሩጃ እንግዲህ ምንድን ነው ኢንካሙ ምንድን ነው? አንዳንዴ ቆሜ ወንጌሉ ሲነበብ ያው ትሄዳለህ፣ ደጋግመህ ትሄዳለህ። ፊክሽን ሁሉ ሊመስል ይችላል። ነገር ያው ተዘጋጅቶላቸው ነው ወይስ በየቤታቸው ነው? መስጠትን በጣም እናስተምራለን። ወይ እኛን ስንሰጣለን፣ ወይ አዳር ጸሎት አለን። ወደዛ ነው የምንሄደው ስንላቸው እንዴ ሌሊቱ ሙሉ ምንድን ነው የምትሉት? ጠላ ሸጣ አረቄ አውጥታ አስተምራ ልጇ ሲመረቅ ተሸላሚ ሆኖ፣ ዛሬ ግን ልጁ ጎዳና ላይ ድርጅቶች ገንዘቡን ለራሳቸው ይጠቀማሉ የሚል ብዙ የሰማነው ነገር አለ። እንግዲህ ምናልባት በዚህ ድርጅት በኩል እንዴት ነው ነውት ቤተሰብ ይበትናል። እኔን የሰራችኝ እናቴ ናት። ደግ እናት ደግ እናት ናት። ውሻ ድመት የምታርስ እናት